ሲጀመር በናፍቆት ሊሞት ነው እንጂ፣ አንቺ ደሞ ኮተት ከየት ነው የመጣሽው? ደሞ እንጂ እና ቃል እኮ በእነሱ ሲም እናንተ ህይወታችሁን ለመቀየር የምትሞክሩ ሰዎች አላችሁ እኮ። እና ቃል እኔ ሲጀመር እኔ ደብሮኛል። ሲጀመር እሺ፣ ይካክ እኛ እነሱ ፍቅረኛሞች አይደሉም። እና ባለ ወንድምና እህት ናችሁ። ወንድምና እህት ማን ማን አስረዳለሽ? እኛ ጠየቀንሽ፣ ንገሪ፣ ንገሪ እሄትና ወንድም ነን ወይ ብለን ጠየቀንሽ? አልጠየቀንም። እና ምና ማና ባት ስለጠየቀሽ ነው ማተሻ እንጂ ቡሩክና ሀይሚ ፍቅረኛ ሞች አይደሉም ብለሽ ብትናገሩ ምና እኔ ናፍቆት ውስጥ እግዚአብሔር ስራ አቅቶኝ እኔ ደብሮኝ ቁጭ ብያለሁ። ሰውን ዝም ብለ ሰው እንደ ሰደብ አታስቀደዱ። አሪፋችሁ ተቀመጡ። ሁላ ነው በጣም ነው የደበረኝን። በቃ ሄሚና ብሩ ሲለቀሩ ሰው አይደለም ላይ እና እኔ ሚና ምን ስናስብ ብሩ ፍቅረኛሞች አይደሉም እና ምን እና አሪፋችሁ ተቀመጡ። ሜዳ ዩቱብ ከፍታችሁ በሄምና በብሩክ ሲማችሁን እንትን ለማድረግ ብላችሁ ወይም ቻናላችሁን ለማሳደግ ሲማችሁን አታጥፉ። የእነሱ ሲም አታጥፉ። ኦኬ የምር ነው። በብሩክና በሄም አትምጡ። በ ተውን በ ተው እኝኖርበት የምር ነው ምለት ወይ ሰው በጣም ስለምወዳችሁ ነው። እነሱ ሁለታችሁም አንድ ሲሆኑ ስለምንወዳችሁ ነው። እኛ ላይ እንደዘብትኑት ምንድን ነው ችግራችሁ? ሰላም ሰላም ውድና የተከበራችሁ ውድ ሻናዴ ቤተሰብ፣ እንዴት ናችሁ? እንዴት አላችሁ? ውዶች መጥቼ እላቸዋለሁ። ትናንትና ቪዲዮ አልሰራም እና ጠዋት ሰርች ያሉ እንጂ ማታ አካባቢ ማነኛውም ሰው ቪዲዮም አላየሁም፣ ዩቱብም ሰው እየመሰለኝ አይደለም። በ ውዶች፣ በጣም ነው የደበረኝ። ነቨር በጣም እንቲ ረበፈጣሪ ስምን እንጂ የብሩክና ሀይሚ እግዚአብሔር ሰላም ያርጋችሁ። እኔ የምር ነው ምላችሁት። በቃ እኔ ትላንት እና እንኳን ጋስት ላይ እንዶ ዩቲዩብ ላይ ባይመጡም እንኳን ጋስት ላይ ቲክታክ ላይ ይመጣሉ ብዬ እያሰብኩ ነበር፣ እና ቲክታክ ላይ አልመጡም ቀሩ። ሶ በዚህ ዲፕሬሽን ውስጥ ላይ ነበርኩ። እቺ ደግሞ ምን ያለች ደግሞ ብሩክ እና ሄሚ ፍቅረኛሞች አይደሉም እና ወንድምና እህት ናችሁ። ወንድምና እህት ሆኖ ነው እየተሳሳሙ እና እየሳቁ እየፈለጉት እየተደራረጉ እያሉት ምንድነው? እህት ነው ወንድም ስለሆነ ነው እንዲያንቺ እበት በማያገባ ነገር ውስጥ አትግቢ፣ አያገባሽም ሲጀማል። የዝባ ከየት ነው የመጣሽው? ግን ከየት አባሽ ነው የመጣሽው? አንቺ አረግንተው በቃ የሰው ወጠ ላይ በማያገባሽ ነገር ውስጥ አትግቢ እና ምን አገባሽ አንቺ? ምን ማና አስረዳን ማን ይገርና ይገር? ብነሻል፣ ብነሻል ይኛ አላለንም። ጠይቀንሻል፣ አልጠየቀንም። ስለዚህ ለምን አርፈሽ አትቀመጭም? የኔ ቆንጆ የምር ነው፣ አርፈሽ ቁጭ በይ። አይመለከትሽም ሲጀማል። ገባሽ

ጨረጋ ፋሚሊ ውስጥ ብሩኪና ሄሚ ስለሚወድ እነሱ ላይ ስለምንጨናቅ ስለምታቁ መጣችሁ። ይሄ ያለውና የደደውረ ማሽቃባጥና ማቀባጠርን አቆሙ። አይመለከታችሁም፣ አያገባችሁም። ኒገሩን አላለንም ማቅ እንፈልጋለን አላለንም። እናንተን ገባችሁ ሄደ እንጂ ማለት ነው እንዴ ዩቱብ ምትከፍቱት አይዲ ላይ ካለ በቃ በቃ መሰራት በነሱ በእነሱ ዩቱብን ለማሳደግ ብላችሁ እነሱ እንደዚህ እንደዚህ አይደሉም። ትናንት ወዲ ከቤቷ ወጣለች ያል ቀለበት ነበረም እንዲ አሁን ለምን አግኝቼ ነው ቀለበት የለም። ሲጀመር መስቀል ነው ያረጋላት። እሺ ከዛስ መስቀል ነው ያረጋላት። እሳይ ዳጋ አረጋ። እሳይ ምን አባሽ ነው? አንቺ ምን አገባሽ ሲጀመር? ምን ለምን ለምን እጁ ላይ ያለውን ቀለበቱን አወልቆ ለምን እሱ እጅ ላይ ያሰረ ምን አገባሽ? እሳይ ዳጋ አረጋ ነው ቆጣታ ማያገባሽም ሲጀመርሽ። መልካም መቃጠል ይላችሁ ስታስጠሉ። በማያገባቸው ነገር ውስጥ አትግቡ። ማስቀል ነው አይዲያ ያደረገው። በቃ አዎ፣ እሳይ እንኳን አረጋላት። ማስቀል ነው አይዲያ እሳይ ዳጋረጋ ነው የምላችሁ። ደግሜ ደግሜ መናገር ምፈልጎ ነገር ዳጋረጋ። ይሄንን ቢዱ አድርሱ ለሁሉም ሰው። እሳይ ዳጋረጋ። ለምን ማስቀል ይቀርና ለምን ይሄ የምን ስንት ነው የሁለት ሺ ብር የሀብሉን አምጥቶ ለምን አያሰልላትም እሳይ እዛይ ነው የምላችሁት። ምን አባታችሁ ልታመጡ ነው እዚህ ጋር ምታሽቃብጡት? ምን አባሽ ምን አባሽ ነው እንጂ ምን አገባሽ ሲጀመር፣ ማነሽ አንቺ? ነገርን ብለን ይችላል አላለንም እኮ እንዴ። ለምን እኔ እኮ ማለት ነው የሚገርመኝ ነገር፣ ያ እሱ አንገቱ ላይ ያደረገው መስቀሉን ለምን ለሱ አይሰጥም? በቃ መጀመሪያ ፍቅር ነው። ቀለበት ቀለበት እኮ ጣቱ ላይ ነው እንጂ የሚቀመጠው፣ ልብ ውስጥ ላይ ፍቅር መኖር ነው መጀመሪያ። እሺ ፍቅር ለእናንተ በቀለበት ብቻ ነው የሚገለጸው? እናንተ ኢካካሞች ማለት ነው አፋ ገረሻዶ ብሎ ከአፉ አውቶ መናገር ይሄ ነው ፍቅር። ፍቅር ልብ ውስጥ ፍቅር መኖር ነው ኦኬ። ከምን ለምትወዱት ሰው መኖር ነው ፍቅር። እንደዛ ነው እንጂ ፍቅር ለናንተ ቃልባት እጅ ጣተሽ ላይ እኔ ጣተይ ለናንተ ቃልባት ጋዚቼ ማረጋ አይችልም አልችልም እንዴ ጋዚቼ ላረጋ ፍቅር ይሄ አይደለም ፍቅር። ልብ ውስጥ ላይ ቦታ መኖር ነው ለምትወዱት ሰውን ራሳችሁን አሳልፍን መስዋዕት ማድረግ ይሄ ነው ፍቅር። እሺ ቆታታሞች ፍቅር ሌላ ሌላ ቁሳቁስ ፈልጎ አይደለም። ፍቅር የሚባለው ቁሳቁስን ያለው ብርን ወይ ሀፍትን አይቶ አይደለም። ፍቅር የሚባለው ፍቅር እሱ አይደለም። ምንም በሌለበት ቦታ ደስተኛ ሆነች ከምትወጅ ሰው ጋር መኖር ነው ፍቅር። ኦኬ፣ ስለ ፍቅር ልንገራችሁ። ገባችሁ? ብኖርም ባይኖርም እየሳቃችሁ እየተደሰታችሁ መኖር ነው ፍቅር ማለት። ቀልባት አረጋላት አላረጋላትም፣ ደስተኛ ሁና ከሱ ጋር መኖር ነው ፍቅር። ገባችሁ? ደግሞ ይሄ ቀልባት አይደለም ያላችሁ ሰዎች አንድ ነገር ልንገራችሁ። አንዱ ማለት ነው ውዶች፣ መጀመሪያ እሷ ከማግባት በፊት እና ምን እንዲሆነ ልንገራችሁ፣ እሷን ከማግባት በፊት ምን እንዲሆነ ልንገራችሁ። የምር ነው የሚላችሁት፣ በጣም የምር በጣም የሚገርም ነገር ገባችሁ። ዝም ብሎ ቀልበት የሆነ ቀልበት አረገላት፣ ግን በጣም ነው የሚዋደዱት፣ በጣም ማለት ነው በጣም ከምነግራችሁ በላይ፣ ገባችሁ። መጀመሪያ ሁለቱም ታማኝ እና ልብ ውስጥ ለፍቅር መኖር ነው ለማለት ነው ይሄን ነገር የምነግራችሁ። ገባችሁ። ምን ሆነ ምን እንዲሆነው ልንገራችሁ ተጋቡ እሷም እሺ ብላ ይሄ ቀልባት የኖርማል ቀልባት አደለም። ሳትል በፍቅር ልብ ውስጥ ስላለ ከሱ ጋር ህይወቱን ጥሩ ህይወት መኖር ስለምትፈልግ እሱም ጥሩ ህይወት ከሷ ጋር ህይወቱን እንደሚቀየር አውቆ ይምር ምንም የሌለበት ቦታ ተጋቡ። ተጋቡና አንድ ልጅ ተወለደ ወንድ ልጅ ወለደች መጀመሪያ ማለት ነው። እና እሱ በቃ እንጀራ ከየት እንደመጣ ሳያውቅ ሀብታም ሆኖ ሁለቱም ማለት ነው። በጣም ብዙ ነገር ከድሮ ማለት ድሮ ትዳርሲ ጀምሮ ምንም የሌለበት ቦታ ነው ያገቡት። ምርጥ ቤት ለ ነው ምኖሩት አሁን ላይ እየምሮ ነው አለ ሚባል አዲስ አበባ ውስጥ ማለት ነው። ገባቸው ይዴ ልጅ ወልዶ በእውነት በጸጋ እየኖሩ ነው ያሉት አሁን ላይ እና ምን አለ ቀልባት አረገላት አሁን ሀብታምም ሆነ ፍቅር እኔ አንቺ ለእኔ ብዙ ብዙ ማስዋት ካፍለሽ ይሄ ቀልባት ትክክለኛ ነው ሳቲ ከኔገ ኖረሻል፣ ብዙ ነገር ከኔጋ ተጋፍጠሻል ብሎ ገና ገና እንዴ አዲስ አድርጎ ቀለባት አደረገላት ማለት ነው። ገባችሁ። ለቀለባት ችግር የለም ግን ለሰው ልጅ ልብ ውስጥ ፍቅር መኖር ነው። ፍቅር ኑ እራችሁ መጀመርያ የሚረኑ ሚላችሁት ቀለባትን አሁን ቅሽጥ ልሽ ሚቴጂ ነገር አይደለም አሁን